ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ተወያያን ያሉት እግዚአብሔር ይመስገን። የሮማን ቻናል ተከታዮች በሙሉ ሼር ላይክስ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በደውል ላይ እያደረጋችሁ የሚመለከቱ ነገሮች ሁሉ ተደርሳችሁ ነው። ዛሬ ደግሞ ይዤላችሁ የመጣ የጥርስ ለሚያማችሁ ልጆች ናችሁ የተቦረቦረ ጥርስና እንደው ጥርሳችሁ እንደዚህ ለሚያማችሁ ምኑ መድኃኒት ይዤላችሁ የመጣ ማለት ነው። አንዳንድ ጊዜ ጣፋጭ ስለምናበዛ ጥርሳችን በጣም ያመናል ማለት ነው። ቴምር በተለያየ ቴምር ስትበሉ መጠንቀቅ ይኖርባቸዋል ማለት ነው። የጥርስ መቦርቦር የሚመጣ ከምንድን ነው? ከ ነው የሚመጣ ከቴምርና ከቾኮሌት ከሱካር የበዛ ነገሮቹ ላይ ይመጣል። አብዛኛ ቾኮሌት ሳይሆን ቴምር ነው። ቴምር ስትበሉ ግን ጠንቀቅ ማለት አለባቸው ማለት ነው። ቴምር በጣም ጥርስ ያሳምማል እኔ ቴምር ስበላ አሞኝ ነው እና በዛ ላይ ደግሞ በጣም ይቦረቦራል ጥርሶቻችን፣ ይሰባበራል ማለት ነው። ለሚሰባበረው ጥርስ እና ለሚያማችሁ በተለይ ለመታገሽ ተብለን ቁሩፉድ ምናምን እንወስደዋለን። ምን ምን ማዘጋጀት እንደሚያስፈልገው ልንገራችሁ ማለት ነው። ይኸው ለጥርሳችሁ ወይም ያስፈልጋችኋል ማለት ነው። በደንብ ጽድት የታረጉታላችሁ የመሙን እንድለቅላችሁ ማለት ነው። የተቦረቦሬ ውስጥ ራሱ የጦቆሬ እንድጠፋላችሁ እና እንደ ተዋችሁ ማለት ነው። ከቁርፎ ቴሌት ማለት ነው። ቁርፎ ቴሌ ከእንቅልፍ ራሱ ያስነሳችኋል ማለት ነው። እንቅልፍ ብዙም አትተኙትም ማለት ነው። ጥርስ ማን ለማንም ሰው እንትና አልልም ማለት ነው። ጥርስ በጣም ከባድ ነው። ይሄ ማንካ ያስፈልጋችኋል ማለት ነው። ጫው እየተፈጨ ጫው ያስፈልጋችኋል ማለት ነው። አብዛኛው ብዙ እህቶቻችን እየነቀላችሁ ጥርሳችሁን እንትናት ላላችሁ ማለት ነው። ከመነቀላችሁ ይሄን ተጠቀሙ ማለት ነው። ጨው እንደዚህ ታደርጉት አላችሁ ማለት ነው። ግን ይሄን በጥብጣችሁ አስቀምጣችሁ ለነገ እንዳታደርጉ ማለት ነው። የአሁኑ አሁኑ ብቻ ነው የምታደርጉት ማለት ነው። ግን በደንብ በስሙ ይሄን የምታደርጉ ለአሁን ብቻ ለምትጠቀሙ ብቻ ነው እንጂ ለማስቀመጥ እንዳታደርጉ። እንደዚህ አይነት ብልቃጥ ውሰዱ፣ ሽንት ቤታችሁ ውስጥ አስቀምጡት ማለት ነው። ጫውን የፈለጋችሁ በፈለጋችሁ ጊዜ ትጠቀማላችሁ ማለት ነው። ጥርሳችሁንም እንዲወገድላችሁ መቦንዳይ ማለት ነው። ይኸው ብርቱካን ሎሚ ማለት ነው። ሎሚ ትጨምቃላችሁ። አሬ እዚህ ጋር ስላዘጋጅን ውሃ ውሃውን ይጨምራለሁ። ከውሃ ቆሽሽ ዋ፣ ጋንድመንት ማንከላ ይቆሽሽብኝ። ቢክ ሶዳ ታረጉባላችሁ ማለት ነው። የወላችሁ ቢክ ሶዳ ቤክስ ሶዳ ቤክስ ሶዳ ይመራል። ስታጽዱ ግን ይመራል። ግን ጥርሳችሁን የተጎዳው የተቆሾሸን ጽጥት ያደርግላቸዋል ማለት ነው። እሱንም ትንሽ እናረግበታለን ማለት ነው። እንደዚህ እናረግበታለን ትንሽ አታብዙ ማለት ነው። ቤክስ ሶዳ ትንሽ አድርጉበት ማለት ነው። ግን እንዳታስቀምጡ፣ ወዳው ሰርታችሁ ወዳው ምን ማረግ አለባችሁ? መጠቀም አለባችሁ ማለት ነው። ከዛ ጫወት አረጋችሁ ከዛ ኮልጌት የትኛው ኮልጌት ችግር የለውም። የጥርሳችን ሳሙና እንጠቀማለን ማለት ነው። የጥርሳችን ሳሙና እናረግበታለን ማለት ነው። ጥርሳችሁ በዚህ መልኩ ማጽዳት አለባችሁ። የቆሸሸ ጥርሳችንም ይኸው እንደዚሁ ማረግ ትችላላችሁ ማለት ነው። የምትፈልጉን ያክል እንትና ማለት ትችላላችሁ ማለት ነው። ኮልጌቱን ከዛ በቡርሽ ትቦርሾታላችሁ ጥርሳችሁን ሚክስ እናደርገዋለን ማለት ነው። ሚክስ ታረጉታላችሁ። ይህን ትደባ ልልቁታላችሁ ማለት ነው። ከሁሉም ጋራ በደንብ አድርጋችሁ ማማሰል ይኖርባችኋል ማለት ነው። የትኛውን ሳሙና፣ በነገራችን ሳሙና መቀያየር ይኖርባችኋል። ሳሙና ቀያይሩት፣ በአንድ ብቻ ሳሙና አትጠቀሙ። ጥርሳችሁ ላይ መቀያየር ይኖርባችኋል ማለት ነው። እንደዚህ ሽት ካደረጋችሁ በኋላ ምንድን ነው የምታደርጉ? በጣም ሽታው ኃይለኛ ሽታ ነው ማለት ነው እና ጥርሳችሁ በቡሩሽ በቡሩሽ ጥርሳችሁ በቡሩሽ ጥርሳችሁ ቡሩሽ ጠንካራማ፣ ለስላሳ የሆኑ አይታችሁ መቅጠር በደንብ አድርጋችሁ ማጽዳት ነው። በደንብ አድርጋችሁ የላይ እታችም ምላሳችሁ እና ጥርሳችሁ ምናምን ድዳችሁ በደንብ ማጽዳት ነው። ምሳ በልታችሁ ምሳ ከበላችሁ በኋላ ጥርሳችሁ ማጽዳት አለባችሁ። እራት ከበላችሁ እራት ላራሰው አንዳንድ ጊዜኛ ዝም ብለን ነው የምንተኛ ጥራት ላይ ምሳ በልተን እራት በልተን ቁርስ በልተን ጥርሳችን ማጽዳት አለበት። ምንድን ነው የምንበላቸው ነገሮች ጥርሳችን ላይ ያርፍና ጥርሳችን ያደክመዋል ጥርሳችን ያደር ማለት ጥርሳችን ይቦረቦራል። በተለይ ሀገጅ ይሄ መጋጋው ነው የሚባለው ይሄ እሱ ምናምን በደንብ አድርገን ማጠብ በደንብ አድርገን ማጽዳት ይኖርብናል ማለት ነው። በደንብ አድርጋችሁ ማጽዳት እና እንትና ማለት ይኖርባችኋል ማለት ነው። ከዛ ትንሽ እንጨምራለን ሎሚ ማለት ነው። ሎሚ ትንሽ ያው እንደምታዩ ተጨምሮ ታላችሁና ከዛ በደንብ አርጋችሁ ትበጠብጡታላችሁ ማለት ነው። በደንብ አርጋችሁ ትበጠብጡላችሁ። ከዛ ያማረ ቆንጆ ጥርሳችሁ የተቦረቦረ ምን ያለ እንትና እያላላችሁ የነበረው እንደዚህ አርጋችሁ በዚህ ይሄ ምንድነው፣ ሽንት ቤታችሁ ውስጥ ተጠቀሙ ማለት ነው። ማንካችሁንም ይሄንም ሽንት ቤታችሁ ውስጥ ቁጭ አርጋችሁ ማታ ማታ ላይ ጠዋት ጠዋት ላይ ማታ ማታ እና ጠዋት ላይ እንደዚህ ያርጋችሁን ጥርሳችሁን የተቦረቦረበት ቦታ አጥብቅ ባደርጋችሁ ማጽዳት ነው። ሺፕ እና ጥርሳችሁን እንደዚህ ያደርጋችሁ እኔ አሁን ጥርሴን ነጭ ይታጠብበታለሁ ማለት ነው። ስለዚህ እንደዚህ ያደርጋችሁ ጥርሳችሁን ማስራት ትኖርባችኋለ። ሎሚ እንደዚህ ውሃው ታዘጋጃላችሁ፣ እንትና እንደዚህ ትላጃላችሁ። ስለዚህ ምግባችሁን በተመገባችሁ ሰዓትን ሄዳችሁ ጥርሳችሁ ማጠብ መታጠብ ይኖርባችኋል ማለት ነው። ስለዚህ ዛሬ ይዤላችሁ የመጣው ይሄ ነገር ነው። ይዤላችሁ የመጣሁት ቻናልን ቻናሌን ላይክ ሰብስክራይብ ማረጋችሁን አትርሱ ማለት ነው። በደውል ላይ አድርጉት ማለት ነው። ስለዚህ ይሄን ነገር ተጠቀሙት፣ ይጠቅማችኋል ነው እኔም ስለ ሞክሬ ስለ አየሁት ነው። ቁርፉት ከምታኝጉበት መድኃኒት የጥርስ መድኒት መታገሻ ብላችሁ ከምትወስዱ ይሄን ስትጠቀሙ በጣም ጥራት ያለ ነው። በጣም አሪፍ ነው። በጣም ለጥርሳችሁ ለሁሉን ነገራቸው በጣም ቆንጆ ነው። በጣም አሪፍ ነው። ስለዚህ ተጠቀሙ፣ ይጠቅማችኋል እላችኋለሁ። ለእህቶቻችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። እህቶቻችሁ እንዲደርሱ ተጠቀሙበት፣ እንዲጠቀሙ አድርጉት ማለት ነው። ምክንያቱም ለጥርሳችን ለጥርሳችን በጣም አሪፍ ነው ለኛ ማለት ነው እና ይሄን ላችሁ አላችሁ ከቻናሌሽን ላይክ ሰብስክራይብ አድርጉ ማለት ነው። አመሰግናለሁ።